ቀደምት የቤተ ክርስቲያን ሥርዓትና ትምህርት የቀሌምንጦስ ዘሮሜ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ሥነ መለኮታዊ ትንታኔ፣ ክፍል ስድስት። ክፍል ስድስት ሶቴሪዮሎጂ የመዳን ትምህርት፣ በጸጋ እና በእምነት መዳን። መዳን በእግዚአብሔር ጸጋ በእምነትና በንስሐ አማካይነት ይገኛል። በንስሐ ጸጋ ላይ አጽንዖት ምዕራፍ ሰባት በእምነት የዳኑ የብሉይ ኪዳን ገጸ ባሕርያት ምሳሌዎች ምዕራፍ ዘጠኝ አሥራ ሁለት። የመልካም ሥራዎች አስፈላጊነት ቀሌምንጦስ የእውነተኛ እምነት ውጤት እንደመሆኑ መጠን የመልካም ሥራዎችን አስፈላጊነት አጽንዖት ይሰጣል። በጎ እና እግዚአብሔራዊ ሕይወት ለመኖር ምክሮች ምዕራፍ 1፣ 2፣ 13፣ 14። ክፍል ስድስት ሶቴሪዮሎጂ የመዳን ትምህርት ይህ ክፍል በቀሌምንጦስ አንደኛ መልእክት ውስጥ እንደቀረበው የሰው ልጆች ከእግዚአብሔር ጋር እንዴት እንደሚታረቁ ላይ በማተኮር የቀሌምንጦስን የመዳን ግንዛቤ ይመረምራል። በጸጋ እና በእምነት መዳን፣ ቀሌምንጦስ መዳን በእግዚአብሔር ጸጋ በእምነት እና በንስሐ እንደሚገኝ አጽንዖት ይሰጣል። ንስሐ የመግባት ችሎታ እንኳን የእግዚአብሔር ጸጋ ስጦታ መሆኑን ያጎላል። ይህ ግንዛቤ በመዳን ውስጥ በእግዚአብሔር ተነሳሽነት እና በሰው ልጅ የእምነት ምላሽ ላይ ካለው ሰፋ ያለ የመጽሐፍ ቅዱስ አጽንዖት ጋር ይጣጣማል። ከአንደኛ ቀሌምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች፣ በንስሐ ጸጋ ላይ አጽንዖት ምዕራፍ ሰባት ወደ ክርስቶስ ደም በጥንቃቄ መልከት ለድኅነታችን ፈስሶ በዓለም ሁሉ ፊት የንስሐ ጸጋ ያቆመው ያ ደም በእግዚአብሔር ዘንድ ምን ያህል ክቡር እንደሆነ መልከት። ከየንስሐ ጸጋ የሚለው ግልጽ መጠቀስ ንስሐ ራሱ በክርስቶስ መሥዋዕት አማካይነት የሚቻል የእግዚአብሔር ስጦታ መሆኑን ያመለክታል። ይህ በመዳን ውስጥ የእግዚአብሔርን ተነሳሽነት ያጎላል። በእምነት የዳኑ የብሉይ ኪዳን ሰዎች ምሳሌዎች ምዕራፍ 9-12 ቀሌምንጦስ መዳን ሁል ጊዜ በእግዚአብሔር ላይ በእምነት ላይ የተመሠረተ እንደነበረ ለማሳየት እንደ ኖኅ ምዕራፍ 9፣ አብርሃም ምዕራፍ 10፣ ሎጥ ምዕራፍ 11 እና ራኬብ ምዕራፍ 12 ያሉ ምሳሌዎችን ይጠቀማል። እነዚህ ሰዎች በራሳቸው ሥራ ብቻ ሳይሆን በእግዚአብሔር ተስፋዎች ላይ ባላቸው እምነት ጻድቃን ተደርገው ይቆጠሩ ነበር። ይህ ዓይነታዊ አቀራረብ የብሉይ ኪዳንን እምነት በክርስቶስ በኩል ባለው መዳን በክርስትና ግንዛቤ ያገናኛል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት። ኤፌሶን 2፡8-9 ሙሉ ጥቅስ ጸጋው በእምነት አድኖአችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማንም እንዳይመካ ከሥራ አይደለም አስተያየት ስለ ጸጋ ይህ መሠረታዊ ክፍል መዳን ሙሉ በሙሉ ከእግዚአብሔር የተሰጠ ስጦታ በእምነት የሚገኝ እንጂ በሰው ሥራ የማይገኝ መሆኑን አጽንዖት ይሰጣልኩ ጸጋው አድኖአችኋልና ኪ የሚለው ሐረግ በመዳን በማቅረብ የእግዚአብሔርን ተነሳሽነትና ያልተገባ ሞገስ አጽንዖት ይሰጣል ከማንም እንዳይመካ ከሥራ አይደለም የሚለው መግለጫ የሰው ጥረት መዳንን በማግኘት ረገድ ምንም ሚና እንደሌለው ያብራራል። ይህ ክፍል እምነት ራሱ ከእግዚአብሔር የተሰጠ ስጦታ ነው የሚለውን ሐሳብ በቀጥታ ይደግፋል። ሮሜ 4፡5 ሙሉ ጥቅስ፣ ነገር ግን ለማይሠራ፣ ኃጢአተኛውንም ለሚያጸድቅ ለሚያምን ሰው እምነቱ ለጽድቅ ይቈጠርለታል። አስተያየት፣ ይህ ጥቅስ በመዳን ውስጥ በእምነት እና በሥራ መካከል ያለውን ግንኙነት የበለጠ ያብራራል። እግዚአብሔር ከኃጢአተኛውንኩ በሥራቸው ሳይሆን በእምነታቸው ላይ ተመሥርቶ ከእንደሚያጸድቅ ይናገራል። ከእምነቱ ለጽድቅ ይቈጠርለታል የሚለው ሐረግ እግዚአብሔር ለሚያምኑት ጽድቅን የሚሰጠው በራሳቸው ብቃት ሳይሆን በእርሱ ላይ ባላቸው እምነት ምክንያት መሆኑን ያመለክታል። ይህ ክፍል በጽድቅ ሂደት ውስጥ የእምነትን ቅድሚያ አጽንዖት ይሰጣል። እብራውያን ዕብራውያን 11 ስድስት ሙሉ ጥቅስ፣ ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም፤ ወደ እግዚአብሔር የሚደርስ እርሱ እንዳለና ለሚፈልጉት ዋጋ እንደሚሰጥ ሊያምን ያስፈልጋልናል። አስተያየት፣ ይህ ጥቅስ ከእግዚአብሔር ጋር በመገናኘት የእምነትን አስፈላጊ የሚና ያጎላል። ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም ይላል። ይህ እምነት የአእምሮ ማመን ብቻ ሳይሆን በእግዚአብሔር ላይ ከልብ የመነጨ እምነት እና መታመን መሆኑን አጽንዖት ይሰጣል። ጥቅሱ እምነትን እግዚአብሔርን ከመፈለግ ጋር ያገናኛል። እውነተኛ እምነት እርሱን ለማወቅ እና ለመከተል ወደሚፈልግ ፍላጎት እንደሚመራ ይጠቁማል። የመልካም ሥራዎች አስፈላጊነት ቀሌምንጦስኮ በሥራ ጽድቅ ከበመልካም ሥራዎች የሚገኝ መዳን ትምህርት በግልጽ ባያስተምርም የመልካም ሥራዎች የእውነተኛ እምነት ተፈጥሯዊ ውጤት እንደመሆናቸው አስፈላጊነት አጥብቆ አጽንዖት ይሰጣል። አንባቢዎቹ የእምነታቸውን እውነታ በድርጊታቸው በማሳየት በጎና እግዚአብሔርን የሚፈሩ ህይወትን እንዲኖሩ ያሳስባል። ከአንደኛ ቀሌምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች በጎና እግዚአብሔርን የሚፈሩ ህይወትን ለመኖር ማሳሰቢያዎች ምዕራፍ አንድ ሁለት በአጭር ጊዜ እንኳ በእናንተ መካከል የኖረና እምነታችሁ እንደ ጸናች ያህል በጎነትን ያፈራች ሆኖ ያላገኘው ማን ነው? በክርስቶስ ያለውን የአምልኮታችሁን ልከኝነት ያላደነቀ ማን ነው? የእናንተን ዘወትር የእንግዳ ተቀባይነት ግርማ ያላወጀ ማን ነው? በፍጹምና በጥሩ መሠረት ባለው ዕውቀታችሁ ያልተደሰተ ማን ነው? እናንተ ሁሉን ነገር ያለ አድለው አደረጋችሁ። በእግዚአብሔርም ትዕዛዛት ሄዳችሁ በላያችሁ ባሉት ላይ ታዛዦች፣ ለሽማግሌዎቻችሁም የሚገባውን ክብር ሁሉ ሰጣችሁ። ልማሶችን ልባቸውና አሳባቸው ጤናማ እንዲሆን አዘዛችሁ። ሚስቶቻችሁም ባሎቻቸውን እንደ ግዴታቸው አድርገው እየወደዱ በነቀፋ በሌለበትና በሚገባ በንጹህ ሕሊና ሁሉን ነገር እንዲያደርጉ መከራችኋቸው። የተዘዝን ሂገትል በሚገባ እንዲያስተዳድሩ በነገርም ሁሉ በአእምሮ እንዲመላለሱ አስተማራችኋቸው። ምዕራፍ 13 አስራ አራት አዎን ወንድሞቼ ሆይ ትዕቢትንና ኩራትና ሞኝነትና ቁጣን ሁሉ በመተው ትሑት ልብ እንሁን። ስለዚህ ወንድሞች ሆይ በኩራትና በአመፅ አሳፋሪ ፉክክር መሪ ሆነዋል። ለእነዚህ ከመከተል ይልቅ እግዚአብሔርን መታዘዝ ጻድቅና ቅዱስ ነው። ከመልካም ነገር ሊያርቁን በመፈለግ ለማስነሳት የሚጥሩትን የሰዎችን ፍላጎት በቸልተኝነት ብንከተል ትንሽ ጉዳት ሳይሆን እጅግ ታላቅ አደጋ እንጋረጣለን። የፈጣሪያችንን ረኅራዲና ቸርነት በመምሰል እርስ በርሳችን ቸርንሁን በመጀመሪያዎቹ ምዕራፎች ቀሌምንጦስ ቆሮንቶስ ሰዎች ላሳዩት የቀድሞ በጎ ምግባር ያወድሳል። እንዲህ አይነቱ ባህሪ ከአማኞች እንደሚጠበቅ ይጠቁማል። በምዕራፍ 13-14 ላይ ለትህትና፣ ለመታዘዝና ለቸርነት ያሳስባል። ይህም በተግባራዊ የክርስትና ሕይወት አስፈላጊነት የበለጠ አጽንዖት ይሰጣል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት፡ ያዕቆብ 2፡14-17 ሙሉ ጥቅስ፡ ወንድሞቼ ሆይ ሥራ የሌለው እምነት አለኝ የሚል ሰው ቢኖር ምን ይጠቅማል? ያ እምነት ሊያድነው ይችላልን? ወንድም ወይም እህትም ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ፣ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው፣ ለሰውነታቸው ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማል? እንደዚሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነውኪ አስተያየት፣ ይህ ክፍል በእምነት እና በሥራ መካከል ያለውን ግንኙነት በቀጥታ ይመለከታል። እውነተኛ እምነት ሁልጊዜ በመልካም ሥራዎች እንደሚታጀብ ይከራከራል። ድርጊት የማያፈራ እምነት ኪ የሞተ ከእና ለማዳን የማይችል ተደርጎ ይቆጠራል። ይህ ክፍል መልካም ሥራዎች የመዳን ምክንያት ሳይሆኑ የእውነተኛ እምነት ማስረጃ መሆናቸውን አጽንዖት ይሰጣል። ኤፌሶን 2፡10 ሙሉ ጥቅስ፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርንክ አስተያየት፣ ይህ ጥቅስ በክርስትና ሕይወት ውስጥ የመልካም ሥራዎችን ዓላማ ያብራራል። አማኞች ከለበጎ ሥራዎች ተፈጥረናል ክይላል። ይህ መልካም ሥራዎች አማራጭ ተጨማሪ ነገር ሳይሆን ለእግዚአብሔር ሕዝብ የእግዚአብሔር ዓላማ ዋና አካል መሆናቸውን ያመለክታል። ከእግዚአብሔር አስቀድሞ ያዘጋጀውን በነርሱ እንድመላለስ ነው የሚለው ሐረግ እግዚአብሔር ለእያንዳንዱ አማኝ ሕይወት የተለየ ዕቅድ እንዳለው ይጠቁማል። ይህም የመልካም ሥራዎችን አፈጻጸም ያጠቃልላል። ማቴዎስ 5፡16፣ ሙሉ ጥቅስ፣ መልካማችሁን ሥራ አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራት። አስተያየት፣ ይህ ጥቅስ የመልካም ሥራዎችን ውጫዊ ተጽዕኖ አጽንዖት ይሰጣል። አማኞች በመልካም ሥራዎቻቸው አማካኝነት ከ ብርሃናችሁ በሰው ፊት ይብራኬ ብሎ ያበረታታል። የዚህ ዓላማ ትኩረትን ወደ ራሳቸው መሳብ ሳይሆን ከ በሰማያት ያለውን አባታችሁን እንዲያከብሩ ነው። ይህ መልካም ሥራዎች ወንጌላዊ እና ሚስዮናዊ ገጽታን ያጎላል፣ ይህም ሌሎች እግዚአብሔርን እንዲያውቁ እና እንዲያመሰግኑ ሊመራቸው እንደሚችል ያሳያል። የቀሌምንጦስ የመዳን ግንዛቤ በእግዚአብሔር ጸጋ እና በሰው ልጅ ኃላፊነት መካከል ሚዛን ያሳያል። መዳን በመጨረሻ ከእግዚአብሔር የተሰጠ ስጦታ በእምነት እና በንስሐ የሚገኝ መሆኑን አጽንዖት ይሰጣል፣ ነገር ግን ያንን እምነት የሚስማማ ሕይወት የመኖርን አስፈላጊነትም አጽንዖት ይሰጣል። ይህ ግንዛቤ በመዳን ላይ ካለው ሰፋ ያለ የመጽሐፍ ቅዱስ ትምህርት ጋር የሚስማማ ነው።